ስንት ልስጥሽ አስር ሀያ ሰላሳ ሺ የፈለግሽውን ልስጥሽ እና ከህይወቴ ብንብለሽ ውጪልኝ ትሰሚኛለሽ ድጋሜ እጅሽን እኔ ላይ እንዳታነሽ አንተ ካለህበት እንድትነቃ ምንም ነገር አድርጋለሁ? ደግሞ ቢጤሽን አውቂ እንጂ በምን እውቀትሽን ነው አንችን የምትናገሪ ወይ ከትምህርቱ የለሽ ወይ ከምኑ የለሽ ኪራ በቃ ከዚህ በላይ አልታገስም አፍን ዝጋ ቤቱ የማን እንደሆነ የእርሳሽ መሰለኝ። እንደውም አውጥቼ እንዳልረቡር ይችላል ወይ ማንም ያናደደ ምን እዚህ እኮ እራሳቸውን ራሳቸውን ያለሆነ ቦታ ላይ የሰቀሉ ሰዎች አላኖራለን እና አውጥቶ ሞሮና ለውረውራቸው ስብል እንደ ሙጫ ተጣብቆ ቤት በኩል ምን ያለቅቃለሁ እሱንታ ይልቅ ነይ የምሳ ግብዣችን እንዲበላሽ አልፈልግም። ሴንዳሬላ በስተመጨረሻም ተሸነፈች። ለማንኛውም ከምሳ ግብዣው ትንሽ ከተረፈ በፊት ስተ ለመጣ አልችላል። ቆይ ምን እየተካሄደ ነው? አንቺ ቆይ ለምን አትኝም? ኤጭ አሁን ሳ በዛሹ በቃ፣ ታይን ኪራ ቤት እንዳስፈራራችሁ ከቋቃለ እንደዛ ብሎ አወሩልሽ። እሰይ ጆልሽ። እዚህ ምድር ላይ እንደ ቤቲ ለእኔ ብሎ መስዋዕትነት የሚከፍልልኝ ማንም የለም። ኪራ፣ በሷ ምክንያት እኮ ነው ከሞት የተረፍኩት። እሱ የእኔ ጉዳይ አይደለም። በቃ ሰውነች ተሳሳተች፣ አለቀ። ሳማሽ። ፍቅር ምንም ብትበድው ይቅር ይላል። ቆይ ግን ምንድነው ያደረገችን? ምንድነው ያደረግሽው? ተናገር። ደካሽ ትሰሚኛለሽ? ጽናት ከዚህ በኋላ ነው እንዳታነሽ ኪራ፣ ቆይ ምን ሆነ ነው? ቆይ ሰው እንደዚህ ሲጠላሽ ለምንድን ነው የማይገባሽ? ትሰሚኛለሽ? ስመለስ እዚህ ቤት ዳግም እንዳላገኝሽ። ካገኘውሽ ግን ምን እንደማደርግሽ እኔ ራሱ አላውቅም። ከዚህ በላይ ምን ታረጊ? በፍጹም። እንደዚህ የጓጓሽለትን ቀለበት ሳረግልሽማ ማየት አለባት። ቀለበት። አሁን ሂጂና ቤቱን አስተካኪ። እኔ ሰርፕራይዝ ላደርጋት ነበር። አንቺ ግን በጣም ረበሽ ፍቅር።